ይሰቃያል ለምን ሳን ትሰደብ? ያለሽ የተሰደብሽ እኮ ነው ያለ አይተል የዛሬ ኮሜንት አይታችኋል? እኔ ማማት ነው አልናገርም። ኮሜንት የተጻፈው በጣም አ ቤተሰብ ይቅርታ አድርጉልኝ። እሺ እኔ ዛሬ ነበር የሚያልቅ የመሰለኝ ይቅርታ አድርጉልኝ። በቃ ምንም እኔ እንጃ እኔ የምናገረው ቃላቱ እኔ በጣም ተናንቆኛል። መናገር ምን እውነት በጣም ተናንቆኛል። ትንቅንቅ ነው ያለኝ። በጣም ለምን አስፈለገ ከእሱ ጋር መምጣት? አሁን ከሱ ጋር መምጣቱ ለምን አስፈለገ? ይሚ ከሱ ጋር ከልጁ ጋር መምጣቱ ለምን አስፈለገ? ሸታ ቤቱ አትጂም እንዴ? ቤቱን አታውቂውም እንዴ? ብሩኬን ቤት የብሩኬን ቤት አታውቂውም? ሂደሽ አታንኳኲ እ ማንኳኳት አትችይም ሂደሽ ማንኳኳ ትቆኑ ችግር የለም። ብሩኬ በአንቺ የምጨክን አንጀት የለም ብታንኳኪ ይከፍትልሻል እ በስንት በነ ማሄ አታገኝም በነ ሐሰን አታገኝውም። አንከርፍፈሽ ከሱ ጋራ አብራችሁ እንዳላይ ብሎሻል አይደለም? ለምን ማይሆን ነገር የምታረጊው ኃይሚ ለምን ማይሆን ነገር ታረጊያለሽ እ ለምን ሰው የሚያስከፋ ነገር ታረጊያለሽ ለምን ለምን ኦዲየንሶችሽን ታስከፊያለሽ እ እሺ እና ብሩኪ አሳዝናችሁ ታዲያ ብሩኬ እንደዚህ መጫወቻ እኮ ነው ያደረገችው እግዚአብሔር መጫዎች አሻንጉሊት ትልቅ ደብዱብ ታውቃላችሁ በቃ አሻንጉሊት ቁጫ ለ አሻንጉሊት መጫወቻ ማለት ነው ይሄ ሁሉ ምንድነው መሰላችሁ ሀይሚ ብሩኬ ብሩኬ ሀይሚ አውቃለች ብሩኬ በጣም እንደሚወዳት እንደሚያፈቅራትም አውቃለች እውነት ይሄ ነገር እውነት አይደለም እውነት አይደለም ሀይሚ እውነት አይደለም እያደረግሽ ያለው ሀይሚ እውነት አይደለም አንቺ አታደርጊውም ይሄን ነገር አታደርጊውም አታደርጊውን ለምን አደርጋለች ልጁንም አንጅቱን አቃጥለሽ አንቺስ ለምን ትሰደቢያለሽ ኮሜንት አይታችኋል? ዛሬ ሀይሚ የተሰደበችው ስድብ አይታችኋል? ኮሜንት እናቷ ሁሉ አልቀረችም። የብልግና ስድብ ነበር እንዳሌት ሲሰደብ፣ ሴት ልጅ የማይሰደብ ስድብ ነበር። ሴት ትሰደብ የነበረው ኮሜንት ላይ ማለት ነው። ለምን ትሰደብ ያለሽ በማይረባብ እንትን፣ ለምን ለምን ክብርሽን ታጫለሽ? ለምን የተከበርሽው ልጅ ለምን እንድትወርጅ ታደርጋለሽ? በዚህ በማይረባብ ብራንክ ለምን ምን ጎደለሽ ከሱ ዝም ብላችሁ ብትሰሩ ምን ጎደላችሁ? ለምንስ ልጁ ይሰቃያል? ለምንስ አንቺ ትሰደብ ያለሽ? የተሰደብሽ እኮ ነው ያለሽው። የዛሬ ኮሜንት አይታችኋል? እኔ ማማት ነው አልናገርም። ኮሜንት የተጻፈው በጣም አጸያፊ በጣም የሚያስጠላ ቃላት ነው። ሀሚ ማታረጎን ነገር ሁሉ ነው ሲጽፉ ኮሜንት ላይ ነበረው። በአንድ ቤተሰብ ኮሜንታተሮች ግን እንደዘረለም ፍቅር ደጋፊዎች የሀይሚ ብሩኬ የምትወዷቸው የምታከብሯቸው በእንደዚህ አይደለም መግለጽ። በእንደዚህ ስድብ በእንደዚህ አሳፋሪ ስድብ ነው የምትገለጸው፣ ሀይሚ መምከር ሲገባል መምከር ሲገባል የሌለ ስድብ በጣም አሳፋሪ ስድብ በጣም ሚዘገን ስድብ ነው የሰደባት ያሉት። እንዲሁም ከስር ከስር እያጠፉት ነው የሚገርም። መድሀን ያለምን ነው ምላችሁ መድሃኔዓለም ዛሬ ዛሬ እንግዲህ ማማት ነው። ከስር ከስር እያጠፉት ነበረ ነበር ያነበቡ ያጠፉት ነበረ። በጣም የሚያስጠላውን ስድብ ፓርት የሚያስጠላ ስድቦች አሉ። በጣም የሚዘገንኑ ሰው እንደዚህ ክብሩን እስከሚያጠር ድረስ ልጁን እስከ ወይኔ ተቃጥዬ ለሞት ነው እኔ በማማቱ ማማት አሁን እኛ ጸሎት የምንጸልይበት ጊዜ ነው። እና ደግሞ ሰላም ተደግሞ አይቻልም። ሃይሚ ሰላም በለኝ ምናምን አልሹ ሰላም ተደግሞ በማማት ሰላምታ ክልክል ነው። ይሄን ካላወቅሽ እንድታቂ ነው። ሰው ሰላም አይባልም በማማት ምድር ማለት ነው ካላወቅሹ፣ ይሄን ቪዲዮ ካየሽ ወቂው እና በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። እውነት በጣም ልቤ የተሰብሯል። ቤተሰብ ዛሬ በጣም አዝኛለሁ በጣም አዝኛለሁ እኔ እንደም ዛሬ ነበር ይጠናቀቃል ብዬ አሰብኩት ለምን እኔ እንደሰማሁት ከሆነ እንደዛ ነበረ ግን በቃ አልተሳካም ቤተሰብ ይቅርታ አድርጉልኝ እሺ እኔ ዛሬ ነበር የሚያልቅ የመሰለኝ ይቅርታ አድርጉልኝ በቃ ምንም እኔ እንጃ እኔ የምናገረው ቃላት ሁሉ ነው የጠፋኝ ቤተሰብ ብሩኬ ሲሰቃይ ልጁን አንከርፍፋ ይዛ ስትመጣ ራሷ ተሰድባ ብሩኬ ያልደረገውን ነገር አደረገ እየተባለ በዚህ ሰበብ ብሩኬን እያቀነባበሩ ማበሩ በውሸት በውሸት አካውንት ብሩኬ ከሌላ ሴት ከእያሳቃቀፉት ብሩኬ አውረድ እያሉ ስሙን እያጠፉበት፣ ደግሞ ፌክ አካውንት ብዙ ፌክ አካውንቶች አሉ። ብሩኬ የራሱ ሁለት መቶ አራት ሺ ነው የቲክቶክ እንትኑ ሁለት መቶ አራት ሺ ፎሎወር ነው ያለው። ከዛ ውጪ ሌላ ፎሎወር የለውም። ከሁለት መቶ አራት ላይ ካወረደ ነው ልክ እንጂ ሌላ ላይ የሚያወርዱት ልክ አደለም ልክ አደለም ፌክ አካውንት በጣም ብዙ ስለተከፈተ ብሩኬን ስም ለማጥፋት የብሩኬን ስም ለማቀርሸት በቃ ፌክ አካውንት ከፍቶ ብሩኬ እንደዚህ ያደረገ ብሩኬ እንደዚህ ያደረገ እያሉ እያወርዱ ነው ተጠንቀቁ ለማለት ነው ቤተሰብ የልጁን ስም እያጠፉት ነው በዚህ ፕራንክ የተነሳ ሌላ ሴት ላይክ እያደረገ ነው ሌላ ሴት ወዷል፣ ሌላ ሴት እንደዚህ አድርጓል እያሉ ስሙን እያጠፉ ስለሆነ እባካችሁን እባካችሁን ይሄን ነገር ብሩኬን የምትወዱ የምታከብሩ ይህን ነገር እንዳትሰማቸው ለማለት ነው። እና ኦዲየንሶች በጣም ይቅርታ እውነት እኔ ለእናንተ አዘንኩኝ። በቃ ምንም ሊደረግ አይቻልም። የምትወዷቸው አላችሁ። በጣም በጣም እናንተ እኔ እግዚአብሔርን ነው ምለው በሌሊት ሁሉ ነው እየደወሉ እንዴት ነው ምናምን የሚሉት። አቡጋም ደውዬ ነበር፣ እሱም አያነሳም ስልክ። እሱም ከሚስቱ ጋር ተጣልቷል። ያው በቃ ቤተሰብ በጣም ያሳዝናል። እኔ በጣም ልቤ ተሰብሯል። ቤተሰብ አሁን እንደዚህ እንደዚህ እየተባባለ ደግሞ ከህይወቴ ውጪ ከህይወቴ ውጪ ይባባላሉ። ከህይወቱ ውጪ ብላችሁ ኮሜንት የጻፋችሁ ልጆች ግን ትንሽ አታፍሩም? ከህይወቱ ውጪ ምን አገባችሁ እናንተ ከህይወቱ የምትወጣው? ነገ ዞሮ እኮ ይገናኛሉ እነሱ፣ እኛን እናድዳለን ግን፣ ነገ ዞሮ ይገናኛሉ። ከህይወቱ ውጪ ህይወቱን ውጪ በቃ ይበቃሻል። ስንት የሚፈልጉ ሴቶች አሉ፣ እናውቃለን ስንት ብዙ ሴቶች እንደሚፈልጉት ግን አይባልም። በጣም ብዙ ነገር ነው የተባለው ዛሬ ቤተሰብ እኔ እንጃ፣ በጣም ብቻን የመናገር አቅም የለኝም። አንደኛ ጾመኛ፣ ጾምም አለ። ክፉ ነገር ማውጣት አልፈልግም። ይቅርታ አርጉልኝ። በቃ ለማንኛው ቤተሰብ ቻ